ነቢይ ኢዩ ጩፋ እኔ ራሴ ካውንስል ነኝ ሲል ከአንድ ሃይማኖት መሪ ያውም ኢንሚሊየንስ ከሚከተለው ሰው በጭራሽ ከሱ በማይጠበቅ ንግግር ካውንስሉን ሲናገርና ያለኔ ፍቃድ ምንም ማድረግ የማይችሉ ሰዎች ናቸው ሲል ተደምጠዋል። ካውንስል ማለት የወንጌል አማኞች የሚተዳደሩበትን ህግ የሚያወጣ አገልግሎት ደረጃቸውን ወይም ማዕረግ የሚሰጥና የሚያጸድቅ ጽፈት ቤት ነው። በሲዳማ ክልል ሀዋሳ ከተማ ላለፉት በርካታ ዓመታት በጣም ብዙ የአገልግሎት ጸጋ ያላቸው ነብያቶች መጥተዋል፣ አገልግለዋልም። ሀዋሳ ብዙ ኮንፈረንሶችን አስተናግዳለች። በባለፈው በሀዋሳ በክራይስት አርሚያ አማካኝነት የተዘጋጀው ኮንፈረንስ አይተንም ሰምተንም የማናውቀው መልኩት ነብዩ ወደ ከተማው ሲገባ መንገድ ተዘግቶ ብዙ የጦር መሳሪያ የታጠቁ ፓትሮሎች ተዘጋጅተው ማርሽ ባንድም ሳይቀር ለባለስልጣን በሚመስል መልኩ አገልጋዩን ተቀብለዋል። የወንጌል አገልጋዮችን የሚመራው ካውንስል በጦር መሳሪያ የሚጠበቅ ቤተክርስቲያንም ሆነ ነቢይ አይቶም ሰምቶም ስለማያቅ ለተደረገው አጀብ እንደ ሃይማኖት ለአገልጋዩ የማይገባ እንደሆነ ገልጾ ለፖሊስ አካልም ለወንጌል አማኞች አገልጋይ በጦር መሳሪያ የታጀበ አጀብ ከማድረግ ተቆጠቡ ሲሉ መግለጫ እንዳወጣ ይታወቃል። የክራይስት አርሚ መስራችና ባለራዕይ የሆነው ነቢይ ኢዩ ጩፋ ከካውንስል የተሰጠውን ፍቃድ መወሰድ የሰሞኑ የሶሻል ሚዲያ መነጋገር የነበር ጉዳይ ነው። ከዚህ ጋርም አያይዞ ነቢይ ጩፋ መግለጫ እንዳወጣ ይታወቃል። መግለጫው ግን ወንጌል አማኞች ጭምር ያስቆጣና ያናደደ ጉዳይ ነበር። ከንግግሮቹ መሃል ካውንስልን እንደ ተራ ቦታ መመልከትና ካውንስሉ ከሰማይ የወረደ ነገር ሳይሆን እኛ ራሳችን ያቋቋምነው ተቋም ነው፣ ስለዚህ እኔ ሴጣንን የማወጣው በካውንስል ፍቃድ አይደለም በማለት የሚመካ በእግዚአብሔር ይመካ የሚለውን የቅዱስ መጽሐፍ ቃል ሽሮ በትዕቢት ተወጥሮ ትዕቢት ውርደትን ትቀድማለች እንደሚለው ቃሉ መውደቂያው የደረሰ በሚመስል ሁኔታ ከአገልጋይነት ባህሪ ባፈነገጠ መልኩ ሲናገር ተደምጠዋል። አንዴ መታጀብ ምን ይገርማል፣ ገና መድፍ አስተኩሳለው ሲል አንዴ ደግሞ ሌላ አገልጋዮችን በሚነካ መልኩ መታጀብ ከፈለግ የሚያሳጅብ ስራ ስራ እንጂ በቅናሽ በባዶ ጭንቅላት አታውራ እያለ ክብሩንም ቦታውንም በማይመጥን ሁኔታ ተናግሯል። ይሄ ደግሞ የተራሰው ባህሪ ባህር እንጂ አንድ ተቀቦ የሚል መሪ የሚያሳየው ስነ ምግባር ሆኖ አልተገኘም። አንድ ሰው የሚሰማው የሚከተለው የሚቀጣ የሚያስተምርና የሚፈራው ህግ ከሌለው እረኛ እንደሌለው መንጋ መበተኑ የማይቀር ነው። እዩ ማለት ማንም አይንካኝ፣ ማንም አይገጽጸኝ፣ ማንም የሚል የራሴን ህግ ካልጻፍኩ የሚል ራስ ወዳድነት የተጠናወተበት አሳፋሪ ሰው የሆነ ይመስላል። ውድ የጃሾ ቤተሰቦች ቪዲዮን ከወደዳችሁት ላይክ እንዲሁም ሀሳብ አስተያየታችሁን በኮመንት ለቻናሉ አዲስ ከሆናችሁ ውድ የተወደዳችሁ የጃሾ ቤተሰቦች ቪዲዮን ከወደዳችሁ ላይክ እንዲሁም ሀሳብ አሴታችሁን በኮመንት ለቤቱ አዲስ የሆናችሁ ሰብስክራይብ እና እንዲህ አይነት ትኩስ መረጃ እንዲደርሳችሁ ከፈለጋችሁ ደውል ምልክቷን መጫኑን እንዳትረሱ። ሰናይ ጊዜ።